የእስራኤልን የአየር መከላከያ በጥቃቅን ባላስቲክ ሚሳኤሎች ያዳከመችው ኢራን አሁን ደግሞ ከባባድ የሚባሉትን ባላስቲክ ሚሳኤሎች መጠቀም ጀምራለች። ኬባር የተሰኘው ባላስቲክ ሚሳኤል ወደ እስራኤል መተኮሱ እየተነገረ ነው። በሌላ በኩል ከኢራን በርካታ ባላስቲክ ሚሳኤል እየተተኮሰባቸው የሚገኙት የእስራኤል ዜጎች አገር ለቀው እየወጡ ነው። ግብፅ እስራኤላውያኑ ወደ ሀገሯ እንዲገቡ መፍቀዷ በግብፃውያን ዘንድ ቁጣን ቀስቅሷል። ኢራን የሆርሙዝ ሰርጥን ዘጋለው ማለቷም ተሰምቷል። የሀገሪቱ ፓርላማ ሀሳቡን የደገፈው ሲሆን፣ የብሔራዊ ደህንነት ካውንስል ውሳኔ ብቻ እየተጠበቀ ነው። ቭላድሚር ፑቲን የእኛን ኒኩለር የሚቋቋም የለም ኒኩለር ከተኮስን በርካታ ሀገራት ታሪክ ይሆናሉ ብለዋል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዓለምን ትኩረት ከሳበው የኢራንና እስራኤል ግጭት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ገቴምር ሪል ስቴት የሚያምር እድል፣ በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቀድመ ክፍያ 946000 ብር ብቻ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 ኢራን ከባዱን ሚሳኤል በእስራኤል ላይ አስወነጨፈች። የኢራን አብዮታዊ ዘብ ወደ እስራኤል ካስወነጨፋቸው በርካታ ሚሳኤሎች መካከል ኬባር የተባለው የመካከለኛ ርቀት ባላስቲክ ሚሳኤል እንደሚገኝበት ይፋ ተደርጓል። አንድ ሺ500 ዋሬድ ያለው ሚሳኤሉ ዓለም ላይ ከሚገኙ ባላስቲክ ሚሳኤሎች መካከል ትልቁን ዋሬድ የሚሸከመው ባላስቲክ ሚሳኤል ሲሆን በዓለም አቀፍ ደረጃ ተመሳሳይነት ያላቸውን ባላስቲክ ሚሳኤሎች ማግኘትም ከባድ ነው። በ2010 መጀመሪያ ግንባታ የተጀመረው ይህ ባላስቲክ ሚሳኤል ከሰሜን ኮሪያው ሃውሶንግ ሚሳኤል የተወሰኑ ቴክኖሎጂዎችን የኮረጀ ሲሆን ሰሜን ኮሪያ ለኢራን ድጋፍ ለመስጠት በሚል በፈረንጆቹ የዘመን ቀመር 2005 የአውሶንግ ሚሳኤሎችን ለኢራን በመስጠት የቴክኖሎጂ ሽግግሩን ፈጽማለች። ኬባር የተሰኘው ሚሳኤል በ2010 ግንባታው ቢጀመርም ከእስራኤል ጋር ግጭት ውስጥ እስከምትገባበት ጊዜ ድረስ በጥቅም ላይ ያልዋለ ሲሆን በአንዳንድ መረጃዎች መሠረትም፣ ኢራን በሚሳኤሉ ላይ የሚገጠመውን ዋሬድ ከ1500 ወደ 2000 ከፍ አድርገዋለች። በፈረንጆቹ ጁን 22 ላይ የተለቀቁ ተንቀሳቃሽ ምስሎች እንደሚያሳዩት የተለያዩ የእስራኤል ከተሞች የደረሰው ጉዳት ከፍተኛ ሲሆን፣ የተለያዩ ህንፃዎችም ከጥቅም ውጭ ሆነዋል። በእስራኤል ላይ ከመጠን በላይ ጉዳት ካደረሱት ሚሳኤሎች መካከል ደግሞ አንዱ ኬባር ሚሳኤል ነው እየተባለ ነው። በመጀመሪያዎቹ የጥቃት ጊዜያት አነስተኛ አቅም ያላቸውን ሚሳኤሎች በመተኮስ የእስራኤልን የአየር መከላከያ ስርዓት እያዳከመችው ኢራን አሁን ላይ እንደ ኬባር ያሉ ከባባድና አደገኛ የሚባሉ ሚሳኤሎችን በመጠቀም እስራኤልን እያወደመች ነው። አንድን ሚሳኤል መጥቶ ለመጣል ሁለት የአየር መከላከያ ሚሳኤሎችን መተኮስ የሚጠበቅባት እስራኤል ያላት የአየር መከላከያ ሚሳኤል ቁጥር በከፍተኛ ሁኔታ ተመናምኖ የሚገኝ ሲሆን አዲስ የአየር መከላከያ ሚሳኤሎችን አምርቶ ወደ ሥራ ለማስገባት በትንሹ አንድ ዓመትና ከዛ በላይ ያስፈልጋታል። በተቃራኒው ኢራን አዳዲስ ሚሳይሎችን ወደ ስራ በማስገባት በእስራኤል ላይ የምታደርገውን ጥቃት እያጠናከረችና የየዕለት ውሏቸው በቦምብ መጠለያ ውስጥ የሆኑ የእስራኤል ዜጎችንም እያሰለቸች መጥታለች። ኬባር የተሰኘው የኢራን ሚሳይል አደገኛና ለአየር መከላከያ ሚሳይሎችም አስቸጋሪ ሊባል የሚችል ቢሆንም ኢራን እንደ ፋታ አንድ ያሉ ከኬባር ሚሳይልም የተሻሉ በርካታ ሚሳይሎችን ታጥቃለች። በተለይም ፋታ አንድ ሃይፐርሶኒክ ሚሳይል መሆኑ ያለው ፍጥነት ለአየር መከላከያ ዘዴዎች ከባድ ያደርገዋል። ኬባር ከፋታ አንድ ጋር ሲነጻጸር የሚጠቀመው የነዳጅ አይነት በፍጥነት ጥቃትን ለማድረስ ከባድ የሚያደርገው ቢሆንም ከበቂ ዝግጅት ጋር ግን የተሻለ ጉዳትን ማድረስ ይችላል። ኢራን አዳዲስ ባላስቲክ ሚሳይሎችን እያወጣች መሆኑን ተከትሎ በቀጣይ ቀናትም ምናልባት አዳዲስና የተሻሻሉ ሚሳይሎችን ለዓለም ልታስተዋውቅ እንደምትችል ይገመታል። ኢራንን ለመምታት 37 ሰዓታት የበረረው የአሜሪካ አውሮፕላን የአሜሪካ ጦር በኢራን ላይ ካደረገው የቦምብ ጥቃት ጋር ተያይዞ አዳዲስ መረጃዎችን እያወጣ የሚገኝ ሲሆን ቢቱ ስፕሪት የተሰኙትና በኢራን ላይ ቦምብ ለመጣል ያገለገሉት አውሮፕላኖች ለ37 ሰዓታት ዓለምን ዞረው ኢራን መድረሳቸው ተረጋግጧል። በአሜሪካው ዊትማን የአየር ኃይል ቤዝ የተነሱት የአሜሪካ ቦምብ ጣይ አውሮፕላኖች መዳረሻቸው የአሜሪካ ጦር ሌላኛው የአየር ኃይል የሚገኝበት ጓም ደሴት በማድረግ መነሳታቸው ተሰምቷል። ይህም የተደረገው አውሮፕላኖቹ ወደ ኢራን ሳይሆን ወደ ሌላ ስፍራ እያመሩ ነው የሚል ማሳሳቻን በመስጠት ነገር ግን ወደ ኢራን እንዲያመሩና ኢራንም ራሷን ለመከላከል እንዳትዘጋጅ ለማድረግ መሆኑን ወታደራዊ ተንታኞች ይናገራሉ። አሜሪካ እነዚህን ቦምብ ጣይ አውሮፕላኖች ወደ ኢራን የአየር ክልል ከማስገባቱ አስቀድማም የተለያዩ አላስፈላጊ የሆኑ አውሮፕላኖች ወደ ኢራን በመላክ የኢራንን የአየር መከላከያ ዘዴዎችና ራዳሮች ለማዘናጋት ከፍተኛ ስራን ሰርታለች። ለመጀመሪያ ጊዜ በ1989 በረራን ያደረገው ቢቱ ስፕሪት ቦምብ ጣይ አውሮፕላን የቆየ ቦምብ ጣይ አውሮፕላን መሆኑን ተከትሎ ረዥም ጉዞን ተጉዞ በጠላት የአየር ክልል ውስጥ ጥቃትን የማድረስ አቅሙ አነስተኛ ነው በሚል ጥያቄዎች ሲነሱበት ነበር። በተለይም ኢራን አስቀድማ አራት ኤፍ 35 የእስራኤል ተዋጊ ጄቶችን መትቼ ጥያለው ማለቷ በቦምብ ጣይ አውሮፕላኑ ላይ ያለን ጥርጣሬ ከፍ አድርጎታል። አሜሪካ ይህን ስጋት ለመቀነስ ይመስላል የተለያዩ ቅድመ ጥንቃቄዎችን መውሰዷ ተነግሯል። ከእነዚህም መካከል የኢራን የአየር መከላከያ ዘዴዎች አስቀድመው መዳከም ነበረባቸው። ለዚህ ደግሞ የእስራኤልን ተዋጊ ጀቶች አሜሪካ ተጠቅማለች። የአሜሪካው ቢቱ ስፕሪት ቦምብ ጣይ አውሮፕላን ለምርት ብቻም ሁለት ቢሊዮን ዶላር የሚያስፈልገው ሲሆን በዓለም አቀፍ ደረጃም ከአሜሪካ አየር ኃይል ውጭ ሌላ ሀገር አውሮፕላኑን አልታጠቀም። አሁን ላይ ዓለምን አቋርጦ በርካታ ሺህ ኪሎ ሜትሮችን ተጉዞ ኢራን ላይ ቦምብ መጣሉ አሜሪካ የፈለገችውን የዓለም ጫፍ በተዋጊም ሆነ በቦምብ ጣይ አውሮፕላኖቿ ማጥቃት እንደምትችል የታየበት ሆኖም ተመዝግቧል። ኢራን የሆርሙስ ሰርጥን ለመዝጋት ወሰነች። አሜሪካ በኢራን ላይ የፈጸመቻቸውን ጥቃቶች ተከትሎ በኢራንና በኦማን መካከል የሚገኘውን የሆርሙስ ሰርጥ እንዲዘጋም የሀገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያዎች ዘግቧል። የሀገሪቱ ፓርላማ የሆርሙስ ሰርጥ እንዲዘጋ ውሳኔን ያስተላለፈ ሲሆን ሰርጡ ሙሉ ለሙሉ እንዲዘጋ ግን የኢራን የጸጥታ ካውንስል ውሳኔ ማሳለፍ ይኖርበታል። ከኢራን የቅርብ ወዳጆች መካከል አንዷ የሆነችው ቻይና የሰርጡ መዘጋት በቂ ነዳጅ እንዳታገኝ የሚያደርጋት ሲሆን ቻይናና ኢራንን እንዳጋጭ ስጋት ገብቷል። በተጨማሪም ኢራን ከሰርጡ ከፍተኛ ገቢን ማግኘቷ የሀገሪቱ ኢኮኖሚ ላይ ተጽዕኖን የሚፈጥርና ይበልጥም የኢራንን ኢኮኖሚ ሊያዳክም የሚችል ነው እየተባለ ነው። ኢራን አሁን ያለው ግጭት በሌሎችም ዘንድ ተጽዕኖ ይኖረዋል፣ ይሄ ደግሞ በቅርቡ ይታያቸዋል ማለቷን ከሆርሙዝ ሰርጥ ጋር አያይዘው ሲያነሱ የነበሩ ተንታኞችም በርካቶች ናቸው። በሌላ በኩል ኢራን የዓለማችን አንድ አምስተኛው የድፍድፍ ነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥ እንድትዘጋ ተጽዕኖ ለመፍጠር የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ለቻይና ጥሪ አቅርበዋል። Well, I would encourage the Chinese government in Beijing to call them about that because they heavily depend on the Straits of Hormuz for their oil. Uh, if they do that, it'll be another terrible mistake. It's economic suicide. የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ ምክንያቱም እነሱም ቢሆን ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ስለሆኑ ሲሉ ሮቢዮ ለፎክስ የዜና ወኪል ተናግሯል። ሮቢዮ ለኢራን ባስተላለፉት መልእክት ይህንን ካደረጉ ሌላ አስከፊ ስህተት ነው ለነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው የሚል አስተያየትን ሰጥቷል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉን የነዳጅ ዋጋ እንዲያሻቅብ ያደርገዋል። በተጨማሪም በዚህ መስመር ዋነኞቹ ነዳጅ አስመጪዎች ቻይና፣ ህንድና ጃፓን ከፍተኛ ችግር ያስከትልባቸዋል ተብሏል። ተንታኞች የሆርሙዝን ሰርጥ የመዘጋት ስልጣን ከፓርላማው ይልቅ የፀጥታ ባለስልጣናት ነው ይላሉ። ለዚህም የሚሰጡት ምክንያት ኢራን በሰርጡ በኩል ለራሷ ወጪ ንግድ የምትጠቀምበት በመሆኑ ራሷን የሚጎዳ አጸፋዊ እርምጃ እንዳይሆን ይጠቅሳሉ። የእስራኤል ዜጎች ሀገሪቱን ለቀው እየወጡ ነው። የግብጽ ዜጎች በሀገራቸው ውሳኔ ተበሳጭተዋል። የኢራንን ባላስቲክና ሃይፐርሶኒክ ሚሳኤሎችን ጥቃት ተከትሎ በርካታ የእስራኤል ዜጎች ሀገሪቱን ለቀው እየወጡ ናቸው። ለእስራኤል ዜጎች ዋነኛ የማምለጫ መንገድ ሆና እያገለገለች የምትገኘው ደግሞ በሲናይ በርሃ የምትገኘው የግብጿ ታባ ከተማ ሆናለች። የግብጽ ባለስልጣናት ጦርነቱን ሸሽተው ለሚወጡ እስራኤላውያን ነገሮችን እያመቻቹ ቢሆንም የግብጽ ዜጎች ግን በፍልስጤማውያን ላይ ይሄ ሁሉ ሰቆቃ እየደረሰም እስራኤላውያን በግብጽ ባለስልጣናት ታግዘው ከሀገር መውጣታቸው ቁጣን ቀስቅሷል። በታባ ከተማ በኩል ወደ ግብጽ የሚገቡት የእስራኤል ዜጎችና የተለያዩ ዲፕሎማቶች ግብጽ ከደረሱ በኋላ ወደ ተለያዩ ምዕራቢያን ሀገራት እንደሚያቀኑ መረጃዎች እየወጡ ናቸው። የፍልስጤም ዜጎች እየደረሰባቸው ካለ የየዕለት ድብደባ መልጠው ወደ ግብጽ እንዳይገቡ በግብጽ ጦር ድንበሩ የተዘጋ ሆኖ ሳለ የግብጽ መንግስት እስራኤላውያንን ግን በተለየ እንክብካቤ ማስተናገዱ በርካቶችን አስገርሟል። በኒኩለር ጦርነት ማንም አይችለንም ቭላዲሚር ፑቲን የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካና የአውሮፓ ሀገራት በመካከለኛው ምስራቅ የሚያደርጉት እንቅስቃሴ ወደ ሩሲያ ከተስፋፋ የከፋ ነገር ይከሰታል ብለዋል። የአውሮፓ ሀገራትና አሜሪካ ያላቸውን የኒውክለር ጦር መሳሪያ አንድ ላይ ተደምሮ የሩሲያ ኒኩለር ጦር መሳሪያ በብዛትም በአቅምም ይበልጣቸዋል። ሩሲያ ከአሜሪካና አውሮፓ የሚበልጥ ብዙ የኒኩለር መሳሪያ አላት። ፈጣሪ የሶስተኛው ዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አድርጋለሁ። ነገር ግን አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉትን ጦርነት ሩሲያን እንዳይነካት መጠንቀቅ አለባቸው፣ ያለበለዚያ ሩሲያ ወደ ጦርነቱ ትገባለች ብሏል። ሩሲያና አሜሪካ የኒኩለር ጦር መሳሪያ ቅድመ ማስጠንቀቂያ ሲስተም አላቸው። ይህ ቅድመ ማስጠንቀቂያ መልእክት የኒኩለር ጦር መሳሪያ ፍንዳታ እንዳይጀመር ወይም እንዲቆም ልየታ ያደርጋል። ነገር ግን የአውሮፓ ሀገራት ይህ ሲስተም የላቸውም። የሩሲያ የኒኩለር ኃይል አሜሪካ በሁለተኛው ዓለም ጦርነት ወቅት በጃፓን በሂሮሽማና በናጋሳኪ ከተሞች ከጣለችው የአቶሚክ ቦምቦች በ10 እጥፍ ይበልጣል። ስለሆነም ሩሲያ የኒኩለር ጦር መሳሪያን እንድትጠቀም ከተገደደች አንዳንድ ሀገሮች ከዚህ ምድር ላይ

ከቴምር ሪል ስቴት የሚያምር ድል በውቢቷ ፒያሳ በመሀል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በአስር በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቅድመ ክፍያ 946,000 ብር ብቻ